ንግ በሉእስ ጆኪንግ በሉ ጋይ ከሞን ከሙን ጆኪንግ በሉ ጆ ፔስ ጆ ፔስ በሉ የኛ ፊፍቲ ሴንት ሆሊውድ ላችሁ። ዛሬ የምታያቸው አለም ላይ ትልቅ ቦታ የደረሱት እስር ቤትን የሚያዩ ናቸው፣ ነፃነትን የሚያውቁ ናቸው፣ ነፃነትንም የሚያስተምሩ ናቸው ናቸው። አልጋ ባአልጋ የለም። ከፍ ልትል ስትል ሁሉንም ታያለ። ትምህርት ቤት ነው። ግማሽ ዩኒቨርሲቲ ይገባል፣ ግማሽ ውስጥ ጋይስ ጆኪንግ በል ከእነሱም እኮ የሚያምር እኮ ነው። ጆኪንጋችን የሁላችን፣ ያ የአንድ ሰው ብቻ ያልሆነ የሁላችን ጆኪንግ በል። ስማ የኢትዮጵያ ልጅ ነው ጆ፣ የእናንተ ልጅ ነው፣ የተቀላቀለ የሁላችሁም ልጅ ነው ጆዬ። እዚ ለዚህ ነው አንዳንድ ሰዎች አፋቸው የሚዘጉት ምክንያቱም ላ ጆ ይችላል። ጆኪንግ በል አንተ፣ ጆኪንግ በል አዎ፣ ዝም ብለህ ጆኪንግ በል፣ ጆኒ ኪንግ በል። አሁን እናያለን መጨረሻችንን ምን ሊሆን እንደሚችል። የት ነው ኮልሚ ምልክ? ጆኪንግ በል። የጆ ልጆች፣ የትናያት አላችሁት ፓርቲቱ የተወሰደብንን ንብረታችንን እራሱ እናስመልሳለን፣ እናስመልሳለን። ገባችሁ? የተወሰደው ንብረታችንን እናስመልሳለን፣ እናስመልሳለን። የተወሰደው ንብረታችንን እናስመልሳለን። የተወሰደው ንብረታችንን እናስመልሳለን። የተወረሰብንን ንብረታችንን፣ የተወረሰችውን ንብረታችንን እናስመልሳለን። በሉ ሂዱ የተወሰደው ንብረታችንን እናስመልሳለን፣ እንቀማለን። ታርጌት የተደረገብን ልጃችንን እናስመልሳታለን፣ እናስመልሳለን። የተወሰደው ንብረታችንን እናስመልሳለን፣ እናስመልሳለን አትሉም እንዴ? ምን አባታችሁ አፋችሁን ይቆለፋችኋል? ንብረታችንን፣ የሄደችን ልጃችንን ና እዚህ ያስመልሰናል። እዛም እናስመልሳለን፣ እናስመልሳለን። ካስመለስን በኋላ እናስብበታለን። ንብረት አይወረስም አይወረስም ሄድ ሄድበት ጋይ እናስመልሳለን፣ እናጣላለን። እዛ ደግሞ ሄደና እናጣላለን። በኃይል ማስመልሳ መጀመሪያ የማጣላት ፕሮግራም እንፈጥራለን። ከዛ በኋላ አጣልተን ካልተሳካልን በኃይል እናስመልሳለን። ልጃችንን እናስመልሳለን። አቤት በል። ምናባህ ላንቃን ይዘጋል። እናስመልሳለን አትልም እንዴ? እናስመልሳለን። ምናባህ እናስመልሳለን እናስመልሳለን ሁለቱንም እናስመልሳለን። ይችላል፣ ይችላል፣ ይችላል። ሁለቱንም እናስ ይፈቀዳል። ሁለቱንም ሁለቱንም እናስመልሳለን እና ያችኛዋ ሄደች። የትኛው ነው የሄደው? ያችኛዋ ሄደች፣ ሄደች፣ ሄደች። ሄደችዋንም ያለችውንም ማስተዳደር እንችላለን። እኛ እንችላለን፣ እንችላለን። ጋይዝ እናስመልሳለን። ታርጌት የተደረገብን እሱን ነው። በስሩ ታርጌት ተደርጎ እንደመሰላል የተጠቀሙብን ሰዎች እነ ሰዎች መጀመሪያ ታርጌት የተደረጉት ቆንጆ ቆንጆ ሴቶች ላይ ችግር ይፈጠራል። ገባችሁ? ታርጌት የተደረግነው እናስመልሳለን። ይህንን ማ እናስመልሳለን። ይህን ጆይ፣ አንተ ስራ ስራ። እዚህ ጋ እኔ ነኝ የሚሰራው በኔጣ ነው። ንብረታችን እናስመልሳለን። አንተ ብቻ ስራ ላይ ትኩረት ታርክ

ቱጌር ፎሬቨር ቱጌዘር ፎሬቨር ወንድ ልጅ ወንድ ሆነን እናስመልሳለን። አንተ ኩስ ግን እናስመልሳለን። እነሱ ችግር የለውም እሱ እናስመልሳለን ብሎ ነገር የለም። የተቀም ውላችሁ፣ ጀግና ማለት የተወሰደበትን ነገር ሲያስመልስ ነው እናስመልሳለን ይ

አንዳንድ ኮ እነሱን ስናይ ሁላችንም ኮ ራሳችንን እነሱ ላይ እኔ እግዚአብሔርን ሳያቸው እምባ በሙሉ ነበር፣ አልቅስ ነበር። ተጣጣ ተጣ። ጋይስ ጆን ዳንኤል ኪንግ በሉ። እናጣጣለን ስራችንን እንጀምራለን ነው። ይውልሲ ይጣጣል ጆን ጆን ጆን ኪንግ በሉ። ጆን ኪንግ በሉ። አብ ይጣጣል በሉ። ልጆች የእኔ ጀግናዎች ተጣጣ በሉ። ይጣጣል። ቅጣቱ ይጣጣል። እናጣጣለን። ይጣጣል። ጆን ኪንግ በሉ። ክሮኑን አርጉት ረጅሙን ክሮን፣ ጆን ኪንግ እያላችሁ ረጅሙን ክሮን አርጉት፣ ክሮን ረጅሙን